የሆነ ነገር ስራ ተብሎ ሁል ጊዜ ባለሀብት ሊሆን ይችላል። አለባበሳቸው፣ አንዳንድ ጊዜ እኛ ሰዎች ባለባበስ ሰውን እንገምታለን። በቃ የሆነች ዝም ብላ የተቀደደች ወይ የሆነ ልብስ ርካሽ ሳልባጅ ነገር ከለበስነን ምስኪን ነው የምንመስለው። እና እነዚህ ሁለት ድራማ የሚሰሩ በምንድነው፣ ዘበኛው እና ሰራተኛዋ ሆን ብለው የተዘጋጀው ወጥመድ ላቤል ይዘው የመጡት ነው እንጂ እነሱ አጥተው እንደዚህ ስራ ምናምን እየሰሩ አይደለም። አሁን ላይ የሚመጡትን ማስረጃዎች ስትሰሙ ከበተለይ በእሷ ዙሪያ በጣም አደገኛ ልጅ እንደሆነች ነው እየተናገሩት ያሉት። እና መጨረሻዋስ ምንድን ነው? አሁን ላይ የት ነው የምትገኘው? እንግዲህ ይቺ የቤት ሰራተኛዋ ቃል ሰጥታለች ሙሉ በሙሉ ፖሊሶችም እየመጡ ፎቶ፣ ምንም ሁሉም ነገር እንትን ተብላለች። የትም ልታመልጥ አትችልም። በመጀመሪያ እኔ ባለፈው ልዑል ተገኝታለች ሲለኝ እኔም ተገኝታለች ብዬ አውርቻችሁ ነበር። ለሱም ይቅርታ አድርጉልኝ። አሁን ላይ ደግሞ እንዳልተገኘች እየተናገሩ ነው እና እኔንም አወዛግበውኛል፣ እናንተን አወዛግቢያችኋለሁ። በጣም ይቅርታ ለሱም። እንግዲህ አንዳንድ ጊዜ ማስረ መረጃዎች ዝም ብሎ በቃ ያልሆነ በተሳሳተም እንትን ትሰሙ እና ከዛ ደግሞ ያልሆነ ስህተት እንትን ትሰራላችሁ። እና ያው እንግዲህ ሰው ነኝ ከሰው ስህተት ከብረት ምንድን ነው ከብረት ዝገት ነው የሚባለው አይጠፋም እና እና ሶሪ ብለሆላችሁም እኔ ደስ ብሎኝ ነበር። ባለፈው ተገንዳለች ሲል ያለችበት ቦታ ታውቋል ምናምን የሚለው እንግዲህ የራሱን ድምጽ ነው እኔ መጀመሪያ ላይ ያስገባውላችሁ። በእኔም መፍረዳ ትችሉም። እኔ እንግዲህ አላውቅም፣ ብቻ እንዴት እንደሆነ አላውቅም። እኔም ግራ ገብቶኛል። እንደገና አምልጣቸው ነው ወይስ ምንድን ነው? እንግዲህ ልጅቷ ቃል ሰጥታለች ተብሏል። እሱም ይሄ ምንድን ነው ዘበኛውም፣ እሷም፣ ሁለታቸውም ቃል ሰጥተዋል። ፖሊስ ቤት ድረስ መጥቶ ያለውን አካባቢ እንግዲህ ማታ አቤል ከማን ጋር እንዳመሽ ልጅቷ ስንት ሰዓት እዛ ቤት እንደነበረች እንግዲህ አቤል ከሌላ ሰው ጋር እንደነበረ ነው ዘበኛው የተናገረው። እሷም እንደተናገረች በጣም ያው የሚያውቀው እሱ ግን ሲጠየቅ፣ እንግዲህ አቤል አቅርቦ ጓንትን ሲጠይቀው ከሌላ ሰው ጋር እንዳመሸክ ነው የተናገርኩት እንጂ ከእሷ ጋር እንዲሆን ካልተናገርኩ ምናምን እያልን ነበር። ግን ያው እውነት ስለሚወጣ እሱ ይጠራል። ችግር የለውም። ግን አሁን እኔ በጣም በጣም እየገረመኝ ያለው የዚች የቤት ሰራተኛ ጉዳይ። ማን ነው የአቤል ጠላት? አቤልን በምን አይነት እንትን ቢይዙት ነው እንደዚህ አይነት ወጥመድ ለዛውም በሰው ግድያ ሞት እንዲጠረጠር ያደረጉት? የእድሜ ልክ ስር ነው እንግዲህ የሞት ግድያ የሰው ነፍስ እኔ አሁን እንትን ካላላቅም እንጂ በጣም ዝም ብሎ እንደዚህ እንደቀላል የሚታይ ነገር አይደለም። እና ሆን ብለው ላቤል ያዘጋጁለት ወጥመድ እራሷንም ችግር ውስጥ ነው የሚከታት፣ ከነገራችን ላይ ምክንያቱም ይቺ ልጅ ማንነቷ አካባቢ ቤተሰቦቿ ምኗ እየታወቁ ነው የሚመጡት። እሷ በሰራችው እንትን ቤተሰቦቿንም ይዛ ነው እንትን የምትለው እና። እሷስ አንድ ነፍሷን ትጠፋለች። እዛ አካባቢ ግን የእሷ ቤተሰቦች ወንድሞች፣ ስንት ነገር አለ። እንደዚህ አይነት ነገር ሲሰሩ በመጀመሪያ ሆን ብለው ቤተሰብን አያስቡ የራሳቸውን እንትን ብቻ ነው የሚያስቡት፣ እና ትልቅ ችግር ነው። የገባችው ልጅቷ በማይረባ ብር ወይ በሆነ ብር ተሰጥቷት ይሆናል። ሁለታቸውም ጉቦ ተሰጥቷቸዋል። ዘበኛውም ራሱ ተሰጥቶታል። ዝም ብላችሁ ከሁለት ሶስት አፍ ነው የሚያወራው። ሲጠየቅ እኳና አሁን ያለውን ትንሽ ደቂቃ መልሶ ይደግመዋል እና አንዳንድ ጊዜ ይሄ ነገር በጣም የሚያወዛግብ ነገር አለው እና እንግዲህ ልውልም በዛ አካባቢ ያሉትንም ሰዎችም እየጠየቀ እንግዲህ ስለ ልጅቷ አስተዳደጓ፣ የት እንደመጣች፣ ምን እንዳለች ምናምን ሁሉንም ነገር ከሰባሰብ በኋላ ቀጥታ የሄደው ትክክለኛ የእሷ በጣም የቅርብ የሆነች ጓደኛ የተባለችው ቤት ነው የሄደው። እንግዲህ እሷ ጋርም ሲሄድ እንግዲህ እንደሰማችሁት በጣም የሚያሳዝን ለመስማት ራሱ የሚዘገንን ከልጅቷ የማትጠብቁት ነገር ነው እያወራች ስለእሷ ያለችው። እና ምን አስበው ከአቤል ጋር ምን አገናኝቷቸው ነው? እንደው ሰው ምንም እንኳን ቢሆን ሰው የፈለገው እንትን ቢኖርብሽ ጥላት ቢኖርብሽ፣ በእርግጥ እና ልዑል እና አቤል ጥላት የላቸውም ማለት አትችሉም፣ ምክንያቱም የሰው ስራ እስከሰሩ ድረስ እነሱ ጥላታቸው ብዙ ነው። መውደድ ግን አሁን ላይ በዚህ ያክል ይሄን ያክል ጥላቸው ይሄን ያክል እንትን ግን መሄድ መራቁ ይሄን እንጃ በጣም ከባድ ነው። ብቻ ትንሽ የሚያስጠላ ነገር ነው ያየሁት። ቀጣይ ደግሞ ምን እንደሚሆን አብረና ያለን ብቻ እግዚአብሔር ለሁላችንም ልብ ሆነ ይስጠን። ስለዚህ በሰራተኛ ጉድ መቼም እስከ መጨረሻው ድረስ እኔ እሷ ልጅ ተይዛ ታሰረች የሆነ የሚባልበትን ቀን ያሰማኝ። እውነት ምን አይነት አረመኔ ምን አይነት ጨካኝ ብትሆነው ቤተሰብ ወንድም የላትም ስንት ብር ቢከፍላት ነውስ ይህንን ሁሉ እንትን አሳልፋ ላቤል እንደዚህ አይነት ነገር የሰራችበት? ሆን ብለው ካሜራ የቤት ካሜራውን አጥፍተው እንደዚህ አይነት ነገር ሊሰሩ እንዳሰቡ ተዘጋጅተውበት ሁለት ብርጭቆ አስቀምጠው እንግዲህ የስራቸው ስራ የጥበባቸው የሆነ የማለት የተዘጋጁበት እንደሆነ ማወቅ የምትችሉት አቤል ከሌላ ሰው ጋር እንደነበረ እየተናገረ ነው። ግን እነዚህ ሰዎች ግን ሁለት ብርጭቆ አስቀምጠው ጠረጴዛ ላይ ልክ ሰው በእንትን ሲመጣ ፖሊስን በዛ ሰዓት በእለት ሁለት ሲመጣ የተገኘው ሁለት ብርጭቆ እሱ ደግሞ በድንጋጤ ልጅቷን ነክቷት ነበር መሰለኝ የእጅ አሻራ ምናምን ብቻ። ይሄ ሁሉ ኧረ እኔ እንጃ፣ በስመ አብ እንዴት ሰው ክፉ ነው፣ የሆነት ሰው በጣም ክፉ ሰው ነው። እረ እች ጉደኛ ጉደኛ ጉደኛ ጉደኛ የሆነች የሰው ጉድ የሰው ጉድ የሰው ምንድን ነው የምትባለው እንጂ ሰው ለሰው እንደዚህ አይነት እንደው ሌላ ነገር እንደው ሌላ ነገር አስ እንትን ብለው። ምን አለ ለሌላ ለሀገራችን እንደዚህ ቢተጉ። ለሰው ወጥመድ ለሰው ልጅ ድክመት ለሰው ልጅ እንትን እንዲል ይህን ያክል ርቀት ይህን ያክል እንትን መሄድ፣ እረ እውነት እንጃ በስመ አብ። አንዳንድ ጊዜ ሰው ህሌና የሚባል ነገር የለውም በፍጹም ማለት ነው። እኔ በጣም ያዘንኩት ለአቤል ነው። ምክንያቱም አቤል በማያውቀው ምስኪን ራሱን እንትን ይወቅሳል። በዛ ሰዓት አልጠጣም፣ ምን አላልኩም፣ ራሴን በደንብ አውቃለሁ፣ ከጓደኛዬ ጋር ነበር ከእሷ ጋም እንዳላመሸ እየተናገረ፣ እነዚህ ሁለት ወንበዴዎች ግን እዛ ቤት ውስጥ አዘጋጅተው ሁለት ብርጭቆ ልክ ወንድና ሴት እንዳለ አስቀምጠው። እኔ አንድ አንድ ጊዜ እንደው እንደናንተ ዝም ብላችሁ ስታዩ ይሄ ነገር በተለይ በቤት ሰራተኛዋ ዙሪያ መቼም ሁላችሁም እንደምትናደዱ አልጠራጠርም። ምክንያቱም እንዴት አይነት ምስጥ የሆነች ልጅ እንደሆነች እኔ ሳላውቃት እንደዚህ በቃ በእንትን ብቻ ስለተወራ በጣም ነው ያናደደች። ባውቃት ደግሞ ምን ያክል እንደምናደድ እንዳትጠይቁ። ፊቷንም ባያት እውነት። አንዳንድ ጊዜ እንሉ ለምንድን ነው እንደነዚህ አይነት ሌባዎች ፊቷን እንትን ብሎ መልቀቅ ነበረበት። ፎቶዋን ኦሬዲ እያሳየ ነው አይታችኋላ፣ ለጓደኛዋ። ስለዚህ አሁን ላይ ምንም የሚያስፈራው ነገር የለም። እውነቱ መታወቅ አለበት። እነዚህ ሰዎች ብር እየተከፈላቸው አሁን ላቤል እንደዚህ አይነት እንትን ሰርተዋል። ቀጣይ ደግሞ ዝም ብለው ከታለፉ ይሄ ጉዳይ እንደ ቀልድ ታይቶ ምናምን እንትን ካለ እዛኛውም ሌላም ቤትም ሂዳ እንደዚህ በቃ ልክ እንደ ስራ አድርጋ ተቀጥራ የምትሰራበት ቤት ይሆናል ማለት ነው። እና በጊዜው ይቺ ልጅ ተይዛ መታሰር አለባት። ምስኪን የቤት ሰራተኛ መስላ ገብታ እንደዚህ የሰውን እንትን የሰውን ህይወት አበላሽታ እሷ በሰላም እንደፈለገች እየተንቀሳቀሰች በጣም ከባድ ነው። የእውነት በጣም ከባድ ነው። አንደኛ ልውል በጣም እንትን እያለ ነው፣ እያያችሁት ነው እያንዳንዳችሁን የሚሰራቸውን ስራዎች በተጠንቀቅ ነው የሚሰራ። ግን ደግሞ ሰዎች ሁልጊዜ የእሱን ድክመት ሁልጊዜ እሱን እንትን ለማለት ነው የሚፈልጉት። እነዚህ ሰዎች ነገ ደግሞ ምን እንደሚያመጡ ምንም አናቅም። ዛሬ እንደዚህ አይነት የቤት ሰራተኛ መስላ ገብታ እንደዚህ ያደረገችው ነገ ደግሞ ስለዘበኛው በደንብ ሲጣራ ምን አይነት ሰው ሆኖ እንደሚገኝ እንግዲህ እናንተ ራሳችሁ መገመት ትችላላችሁ። ምንም ማንንም ማመን የለብንም። የእውነት ከፈጣሪ ውጭ ሰው ከባድ ነው። ሰውን አምናችሁ ገደል ነው የምትገቡት። እያንዳንዱ ሰከንድ የሚሰሩት ስራ እጅግ በጣም አስጸያፊ የሰው ልጅ የማይሰረው ሰብአዊነት የሚባል ነገር አለ። ትንሽዬ የሚሰማው ሰው ሰብአዊነት፣ ለሰው ክብር የሌላቸው ገንዘብ እና ገንዘብ ብቻ የሚያሳድዱ ህይወታቸውን የሚቀይርላቸው ይመስል። የሰው ህይወት አበላሽተው ልክ የዚያን ሰው እድሜ ቀጥለው የሚኖሩ ይመስል። የሰውን እንትን ማበላሸት ምን ይሉታል እነዚህ ሰዎች? ዛሬ የዚች ልጅ ማንነት፣ የቤት ሰራተኛ ማንነት ስለታወቀ እንደውም እግዚአብሔር ይመስገን። ምክንያቱም በጣም ብዙ ሳይደክሙ የዚች ነገር ከታወቀ በቤተሰቦቿ መቼም እዚ አዲስ አበባ ሆነ የትም ሊኖራት ይችላል። እንግዲህ በእነሱ ምክንያት ይቺ ወንበዴም ከልውልጅ ታትላችሁ መግባቱ አይቀርም ግን ያው ጊዜ ይፈልጋል። በጣም ነውረኛ እና አስቀያሚ የሆነች ሴት ናት። የሆነት ሰው ለገንዘብ ብሎ እንደዚህ አይነት ወንጀል ይሰራል። እንደ ፈለገው ቢቸግራት ሲጠየቁ ደግሞ እንደዚህ አይነት ችግር ኑሮብኝ ነው፣ እንደዚህ አይነት ስራ መስራት ፈልጌ አይደለም፣ ወድጄ አይደለም። እዚህ ጋር የሰው ሕይወት እያበላሸች፣ እሷ ግን ስለ ኑሮዋ፣ ስለ ምኗ ታወራለች። ማን ይሰማታል? የፈለገው ይቸግራት። አረ በስማ፣ እኔ በጣም ነው ዛሬ ስለ ቤት ሰራተኛው በጣም በጣም ከምላችሁ በላይ ተናድጃለሁ። ስለ ማንነቷ ስሰማ በጣም ነው የተናደርኩት። እንግዲህ እኔ እናንተስ ምን እንደተሰማችሁ እስኪ ስለዚህ ጉደኛ ሴት ነገ ደግሞ ምን አይነት እንትን እንደምታመጣልን አናቅም። ለማንኛውም እንግዲህ የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ እያደረጋችሁ እንደተለመደው፣ ቪዲዮን ስትጀምሩ ገና ስትጀምሩ በላይክ ጀምሩ። አዲስ ካላችሁ ደግሞ ሱስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደና ደና ደና ሰን ብቱ ደና ቆዩኝ እያልኩ ሁላችሁንም ከልብ ነው አመሰግናችሁ። ክበሩልኝ፣ በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ የዛሬውን ቪዲዮ ይመስላል። ሰናይ ምሽት።